ዘንድሮ ደግሞ በጣም ደስ የሚል ነገር ነውና፣ ወጣ ላይ የመንገዱ ሲፈት የጸጥታው ነገር በጣም ደስ ይላል። ነግነቀ ያለ ምን ያለ በቃ ዝም ብለህ ነው የምትሄደው፣ በቃ ደስ ይላል ዘንድሮ። ላይ በጣም ደስ ይላል ዘንድሮ። ከኦሮሞ የጉጄ ኦሮሞ፣ የቦረና፣ የአረርጌ እንደዚሁም የቱለማ በዓልን የለበስ ነው። ኢሬቻ የኦሮሞ ሕዝብ ክረምቱ እንዳለፈ ለፈጣሪ ወይ ደግሞ ለዋቃው እንኳን አደረስከኝ ክረምቱ እንኳን አለፈ፣ ይሄኛውን የደረሰውን ሰብል ደግሞ ከሌሎቹ ጋር አኑረኝ፣ ከሌሎቹ ጋር እንድ በላ አድርገኝ ብሎ ነው የሚለምነው። ስለዚህ ይሄ ባህሉ በጣም ለየት ይላል ማለት ነው። ኢሬቻ ማለት አንድነት ነው። ሲጀመር እራሱ ሬቻ ማለት እኮ ህዝቡ ተሰብስቦ አንድ ላይ የሚገኝበት ነው እንጂ የኦሮሞ ብቻ እኮ አይደለም። እዚህ ጋር ደግሞ ብዙ የስዳማ የአማራው፣ የሌሎች ሌሎቹም እዚህ ላይ ተገኝተዋል። እና እንደዚሁ ሌሎቹ ባህላቶች ደግሞ እንደዚሁ ቢቀጥሉ የተሻለ ነው ብዬ ነው ኢሬቻው እንግዲህ በዓመት አንድ የሚመጣ ባህል ሲሆን በኦሮሞ ደግሞ ትልቅና ትልቅ ቦታ ያለው ነው። ሌላኛው ደግሞ የሞላው ወንዝ የሚቀንስበት፣ እየዘነበ የነበረው ዝናብ የሚያባራበት፣ ጭቃ የነበረው ቦታ ደግሞ ወደ ኖርማል መንገድ የሚመጣበት ስለሆነ አምላካችንን የምናመሰግንበት ሰዓት ይሆናል ማለት ነው።